ቅስልምና ከምድረ ገጽ እናጠፋዋለን ብለን ነው የምናስበው። የነበረ ድራሽ ከኢትዮጵያ ምድር ድራሽ አባቱ እናጠፋለን ብለን ነበር የተነሳ ነው ማለት ነው። እና ተነስተን ከዛ መካከል ውስጥ ስንሞክረው እየረበሸ መጣ። አንድ በርናባስ የሚባል ልጅ ነበር። እሱ ምን አለ፣ መሐመድን ዝም ብዬ ሳስበው የሆነ ነገር ወርዶለታል እንጂ ዝም ብሎ ኮርጆ ነው ምናም ብዬ አላምንም አለ። ለምን እንደዛ አልክ? ምናምን ስለው አይ በቃ የሆነ ነገርም አለሁ ይሄ ነገር እንዴት እንዴት፣ ቁርአኑ እኮ በጣም ሰፊ ነገር ነው የሚያወራው የሆነ ነገር ወርዶለት አይደለም። ከፈጣሪም ይሁን አይሁን ያላቅም፣ ግን ኮርጆዋል የሚል ነገር አይደለም። ከሆነ ነገር አዳ የለቃቀመው ነገር ቢሆን እንደዚህ እንደዚህ ጠንካራ ነገር እንዴት ይፈጠራል? በዘመናት መካከል እስልምናን ለማጥፋት ከውስጥም የመናፍቃን ሥራ ከውጭም የኩፋሮች ሥራ በተጠናከረ ሁኔታ ተሰርቷል። ግን 1400 ዓመት ተሻግሮ መጥቷል። ቁርአን የአምላካችን ያላቃል በሱረት ፉሲላት በራፍ 41 ላይ ሲናገር አሸናፊ መጽሐፍ በመጣላቸው ጊዜ ነው የሚለው። አሸናፊ መጽሐፍ ነው የሚለው። እስቲ ሁላችሁም ጻፉልኝ፣ አሸናፊ መጽሐፍ ብላችሁ ጻፉልኝ። አሸናፊ መጽሐፍ ቁርአን እውነት ነው። የሰዎችን ልቦች ማሸነፍ የሚችል አሸንፎ ማርኮ ማስቀረት የሚችል ብቸኛው መጽሐፍ ነው በዓለማችን ላይ ሊዋጉት የመጣው የመጡትን ሰዎች በአጠቃላይ አሸንፎ የሚያስቀር መጽሐፍ ነው። አሸናፊ መጽሐፍ ብላችሁ ጻፉልኝ። በአላህ አሸናፊ መጽሐፍ ማሸነፍ ይችላል። የምር በእውነት መዋጋት የሚፈልግ ሰው ካለ መጥቶ መዋጋት ይችላል። በሱረት ፎሲላት ምዕራፍ 41 ቁጥር 41 ላይ እነዚያ በቁርአን እሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካሉት ጠፊዎች ናቸው ይላል። አሸናፊ መጽሐፍ የሚያሸንፍ ነው። የሰው ልጆችን ልብ መማረክ የሚችል ነው ማርኮ ማስቀረት የሚችል ነገር ነው ራሱ። እኔ እሱ ብቻ አይደለም። አሁን ለእናንተ የተገረማችሁት ኢንሻላህ እውነት፣ አንድ ሰው ውስጡና ውጪ አንድ አይነት አይደለም። እኔ ውስጤና ውጪ አንድ አይነት አልነበረ። እስልምና እንሳደባለው፣ ቃወማለው፣ ውስጤ ግን ሌላ ነው የእስልምና እውነት እየገባኝ ነው እያወኩኝ ነው ሳጠፋ የነበረው። መጨረሻ ላይ ውጭና ውስጤ ሲጋጭብኝ ነው ወደ እስልምና የመጣሁት። ይሄ ልጅም ተመሳሳይ ነገር ነው እየተናገረ ያለው ኢንሻላህ የሆነ ሰው ቀን ከሌሊት የሚሳለፍ ሰው የነበረ ሰው አታውቁትም። ልቡ ውስጡ ምን እንዳለ አታውቁ። ውስጡና ውጭዋ አንዳነት ሰው ሆኖ ሳይቀር ሲቀር አላህ የውስጥን ነው የሚመለከተው፣ የልብን ነው የሚመለከተው። እነማናቸው ለሂዳያ የሚገባቸው ነገር፣ እነማናቸው የማይገባቸው የሚለውን ነገር አላህ ብቻ ነው የሚያውቀው። አትወስኑ። ላላስጡ ስጡ፣ በቃ አላህ ሂዳያ ይስጠው ብላችሁ ተዉት። ተሳዳቢ ሆኑ ኢንሻላህ። ይሄ ነው ያለው ነገር ማለት በጣም ተሰርተዋል፣ ሙናፊቃኖች በውስጡ ተሰርተዋል። እኛ ጋር ለሙስሊም ተመሳስለው ከሙስሊም ውጭ ያሉት ደግሞ ኩፋሮችም ሰርተዋል ለማጥፋት። ኦሪንታሊስቶች ወይም ደግሞ ሙስተሽሪቅ የሚባሉት የመካከለኛው ጥንተ ነገር አጥኚዎች የሚባሉት ጭራሽ እየተማረኩበት ነው የሄዱት። ሚሽነሪዎች ብዙ ብሆን ሞክረዋል። መካከለኛው ዘመን ተሞክሯል። ሲያያቀታቸው ክሩሴድ ዋር የመስቀል ጦርነት ብለው አውጀውብን ነበር። የሆነ ሳለ እስልምና ከምድረገጽ መጥፋት አለበት ብለው ዘጠኝ ጊዜ ጦርነት አድርገዋል።

ነገር ግን በቤት አላሉ ነቢ ዓለይ ሰላ ሰላም ፊ ጀማዓትን በጀማዓ የሚሰገደው የሱብሕ ሰላት በላጭ ከሚባሉ ከሌላ ቀናት ማለት ነው፣ የበለጠ ሰላት ነው። የሰው ልጅ ዱንያ የመጣው ለዓላማ እንደሆነ ይታወቃል። የአላህ መልእክተኛ ምን ይላሉ?

ዛሬ ወጣቶቻችን ሴቱ፣ ወንዱ የትንያሉት ያሉት ዘመናዊነት የሚባል በሽታ ጠልፏቸው ከመስጂድ ይወጡ። ሱብሓናላህ። እስኪ ሴቶቻችን እንመልከት፣ አለባበሳቸው፣ አካሄዳቸው፣ አኽላቃቸው፣ ሐያቸው፣ አደባቸው የትን ያለው ከኢስላም አንጻር ምን ይመስላሉ?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

ምን ልታሳይ የምትችል ለማንም ልታገል ልትጋቀጥ አይፈቀድላችሁ ለባሏ ብቻ ነው። በእስልምና እሷ የባሏ ብቻ ናት፣ የህዝብ አይደለችም ማለት። ከዛ ምን አለች? አንድ ህጋችሁ ግን ደስ ይለኛል አለች። ምን አይነት ህግ? አልባት ሴቶቻችሁን ቤት ተቀመጡ ምትሉት አለች። እኔ ሴቶችና ህጻናት ነው ምሰረው አለች። እና የዛሬ ችግር ልጅ እንደዚህ የሆነ ተበላሸ፣ ታረደ፣ ምን የእናትና የልጅ መለያየት ነው። እኛ ሴቶች ካልወጣን አልን አደባባይ አለች። ሱብሃናላህ የመሰከረች የሌላ እምነት ተከታይ ናት። ይሄ ህግ ደስ ይለኛል አለች። እስልምና ሁሉም ህጉ ደስ ይላል አልኳት። ነው አንዱ ህግ ብቻ ሁሉም ህግ ምንድነው? ወላሂ ለኛው ጥቅም። ለምሳሌ ነብዩን አለይሂ ሰላት ወሰላም አይ ላቭ ዩ ብሎ መጥራት ነቢዩን አለ ሰላት ወሰላም መሐመድዬ ብሎ መጨፈር። ይህንም ፖይንት ያነሳውበት ለምንድን ነው? አላህ Subhanahu Wa Ta'ala ቁርአን ውስጥ እያንዳንዱን ነቢያት ያ አደም፣ ያ ኑህ፣ ያ ኢብራሂም፣ ያ ሙሳ እያለ ሁሉንም ጠርቷቸዋል አለይሂ ሰላም። ሁሉንም ጠርቷቸዋልና ነቢዩን አለይሂ ሰላቱ ሰላም በትክክለኛ ስማቸው ያ ሙሐመድ ብሎ የጠራበት አንድ አያ የለም። አንድም አያ ማለት ነው። ያ አዩሃ ነብይ ያ አዩሃ ረሱል ያ አዩሃ ሙደፍር ያ አዩሃ ሙዘሚል እያለ ነው ሲጠራቸው የነበረው። እና ይሄ ነቢዩን አለይሂ ሰላቱ ሰላም ማውረድ አይሆንም ማርከስ አይሆንም ማለት ያ፣ ሲባል አሁን ለምሳ እኛ ለሳቸው ያለንን ውዴታ ምን ገልጽበት ወይ ትክክል አይደለም የሚለውን ፖይንት ስለማስብ ነው ነቢዩን አለይሂ ሰላቱ ሰላም አላህ እንደዛ አክብሮ ከጠራቸው እኛ ማን ሆነን ነው ሙሐመድ እያልን የምንጨፍረው? እና ይህን ነገርም ቢስተካከል የሚለው ፖይንት ላይ የምታነሳው ነገር ካለ ብጨምርበት ብዬ ነው። ባረከላሁ ፊክ። የሆነ መጽሐፍ ላይ ያነበብኩትን ነገር አስታወስከኝ። አዲስ ምሳሌያዊ አነጋገሮች ነው የሚለው መጽሐፉ 120 ምናምንኛ ፔጅ ላይ ነበር ያነበብኩት። መጀመሪያ መጽሐፉን ገዝቼ ገዝቼ ቤት ገባሁና ምሳሌያዊ አነጋገሮች ያነባለሁ

ዱዓ ተአምራዊ ለውጥ ማምጣት የሚችል መግነጢሳዊ ኃይል የሰጠው መሳሪያ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም አዱዓ ወሰላህ ሙእሚን ትልቅ ትርጉም ትርጉማል። ቁርአን ውስጥ አላህ በትንሽ ዱዓዎች ፍጥረት ዓለሙ እንደቀየረው ይነግረናል። አይደል ኑህ ዐለይሂ ሰላም ህዝባቸውን 950 ዓመት ዱዓ አረጉ፣ ተቀባይነት አላገኙ። ሶስት አረፍተ ነገር ብቻ የያዘ ዱዓን ያደረጉት እኒ መግሉቡን ፈንተስር ሦስት ቃል፣ እኔ ተሸንፊያለውና እርዳኝ። እቺ ዱዓ አላህ ተቀበላትና፣ መሬትን አፈለቀው፣ ሰማይን አዘነበው፣ ሁለቱ ተገናኙ። ከሃዲያንም ሙሉ ለሙሉ አጠፋ። ሦስት ቃል ከውኑን ለውጠዋለች።